አዲስ ቤታችን ለገባ መቸም ቤቱ ይናገራል። ይሄው ቤት ተ ሰላም ጤና ይስጥልኝ ውድና የተከበራችሁ ይሄን የቤተሰቦች እንዴት ናችሁ? ደህና ናችሁ? ይሄን ያሉ እግዚአብሔር ይመስገን። ዛሬ የት ነው ያለሁት? ተከራየን ማለት ነው። ይሄ ቤት የምታዩት እኔና ቡዜ ተከራየን። እንዴት አያችሁ እናንተ እኮ እውነት ይመስላችኋል እና ደህና ናችሁ? ገምቱ የት እንደሆንኩ። ያው እንግዲህ ተከራየሁ። ሶፋ የናስገባሁ እንግዲህ ብዙን ሰርፕራይዝ ላረገው ነው ማለት ነው። እየመጣ ነው፣ ደውዬለታለሁ። እንዴት ናችሁ? ደህና ናችሁ? እኔ አሉ እግዚአብሔር ይመስገን። የዋህ ምን ይሆናል? ምንም አይሆንም አይደል? የዋህ እና ውድ ቤተሰቦች ዛሬ የሆነ ቦታ ነው ያለሁት። ውሸቴ ነው፣ ተከራይቼ ነው ያልኳችሁ። ገኒ ቤት ነው ያለሁት ማለት ነው። ገኒ ጠርታኝ እኔ በግድ አስገድጃ አደለም። ዛሬ የገባሁት ትነግራችኋለሁ። ገኒ እፈልግሻለሁ ብላኝ መጥቼ ከገኒ ቤት ነው ያለሁት። ና ይኸው መጣችላችሁ። እና ገኒዬ እንዴት ነች? ሰላም ባያችሁ እስኪ ሰላም። ወደ ቤተሰቦቻችን ነው ቤተሰቦች ነው ቤተሰቦቻችን፣ እንዴት ናችሁ? እኛ ሰላም ነን፣ እግዚአብሔር የተመሰገነ ኢትዮጵያ፣ ከኢትዮጵያ ውጭም ያላችሁ እህት ወንድሞቻችን እንዴት ናቸው? እኛ ሰላም ነን፣ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ ዜድን እኔ ነኝ ጠርስቲ ያመጣዋት። አዎ ምን እንደፈለግሽኝ አላውቅም፣ ግን ይሄ ለማንኛውም ሰለጠራሽ ደስ ብሎኛል። ለክፉ ይሁን ለበጉ ሳላና ግርሽ ብቻ ራሱ ይሄን ለኔ ትልቅ ነገር ነው። ለክፉ ሳይሆን ያው በአሁኑ ሰዓት ቂም ታይዘን የት ልንገር? ሰው እውነት ነው፣ እውነት ነው። ዛሬ ነው ነገ፣ ዛሬ ታይተን ነገ እንታይምና ለዛ ነው የጠራዋት እስቲ እውነቱን እንድትል እኔም ከሚጨንቀኝ ያው ጊዜም ባለፈ እንትን ላይ ታችኋል። እንግዲህ ይቅርታ ብሎ መጥቷል እና እስቲ አንቺ እንድጠየቅሽ እኮ ነው። መቼ ነው ይሄ ጥያቄ? ሰውም ሰለቸው፣ እኛም ተሰለቻቸው። በጣም በጣም በጣም ምን ነበር ገኔ፣ ግልጽ ነኝ ከአሁን በኋላ ምንም ላላስቀይማችሁ ላንቺንም ተመልካችንም ሁሉንም ላለማስቀየም ቃል እገባለሁ። ዛሬ ማለት ነው የፈለግሽን ጥያቄ ጠይቂኝ እንጂ ምን እንደሆነ ታውቂያለሽ። ያው ውጤቱ እንትን ብላችኋልና፣ ያው እስቲ አንቺ እውነት ለሙዜ ነው ብለሽ ጥሜ እኔ መጀመሪያ ከአንቺ ልጨርስ ዬ ነው። አንቺ እሺ የምትይኝ ከሆነ እሱንም ጠርቼ ነገ ቤተክርስቲያን ይዛት ፈልጌ ነበር። ቤተ ክርስቲያን መሄዱ አስፈላጊ ሆኖ ነው ገኔ። በቃ እኔም ለምን እንደሆነ ሰው አታውቅም፣ ላይ ብዙ ሰው በውስጥ መስመር እያወራኝ ነው። ይሄ ነገር ምንድን ነው እያሉት ስለሆነ እውነት ከሆነ አንቺም እውነት ነው ብለሽ እንትን ያለሽ ያው እንዳረገ ያርግ፣ ከመሃላችሁ እወጣለሁ እኔ ማለት ነው። እውነት ከሆነ ይሄ ነገር እውነት የእሱ ነው ብለሽ አንቺም ከማልሽ እሱም ደግሞ እንግዲህ ምን ምን እንደምንል እሱ ነው የሚያውቀው። እንደዛ ከሆነ እኔ ከመሃላችሁ ላይ ልወጣ፣ ከፍራይታችሁም ሆነ ገዝታችሁም ሆነ የትም ሆኖ እናንተ አብራችሁ መኖር ትችላላችሁ። ስለዚህ ለምን እኔ በእነሱ በእናንተ መሀል ገብቼ እኔ አንቺንም ማስቀየም አልፈልግም። እኔ ማንም ሰው እንዲቀየመኝ አልፈልግም፣ በዚህ ሰዓት ማለት ነው። መሀላው ግዴታ አስፈላጊ ነው ብለሽ ታስቢ ያለሽ አንቺ ለእኔ አዎ፣ እንደ ሃይማኖት እንደማምነው ከሆነ ውድ ቤተሰቦቻችን አንድ ደሞ እሷን ይቅርታ የጠራሁበት ምክንያት ምንድን ነው፣ አንድ እኔ የሆነ ገዳም ብሄድ ስለሆነ ከእሷ ጋር ቂም ተያይዤ መሄድ ስላልፈለግኩ ነው። ባለፈ እንደተነጋገርን ነው ያው እንትን ቀዳ ላይ ላይ ወንጎራለች ተነጋግረናል። ከካሜራ ጀርባን ብዙ ስለተነጋገር ቂም ይዤ ከመሄድ ብዬ ነቤቴ ድረስ የጠሩት ማንም የለም። እኔ እና እሷ ነው ያው ውስጥ ጠቀቃ ምሰማ እንግዲህ ጓደኞቼ ናቸው ወደ ውስጥ አስገብቼ ነው። አንድ ይቅርታ ልልሽ ነው። አንድ ደግሞ ይህን እውነቱን በይኝና እኔም ከመሄድ በፊት ይህን ነገር አስጨርሼ ልሂድ ብዬ ነው። ቀደሹ ከሚለው ልጀምር ወይስ መሀል? ቀደሹ ከሚለው ልጀምር የቀደሽኩበት ምክንያት እንግዲህ ቤት በስንት መከራ ቤት ሲፈለግ ድካም አለ፣ አንቺም ታውቂያለሽ። ስንት ለፍተሽ ምን ብለሽ ነው ቤት የምታገኙ ማለት ነው። ደላላ አለ፣ ምን አለ፣ ብዙ ወጣ ወረድ አለ። እኔ ልጅዬ ተንከራትቼ ያንን ቤት ካገኘሁ በኋላ ሳሚን ቪዲዮ ቀርጸህ አትልቀቅ፣ በቃ ዕቃውን ካስገባን በኋላ ይነገራቸዋል እና ይህ ቪዲዮ እንዳትለቅ በጉዜ እና በእኔ ዙሪያ ያለውን እየሰራህ አትልቀቅ፣ እባክህ ተው፣ እስኪ ሁሉን ነገር ምርመራውም ከመጣ በኋላ ቤትም ተከራይቼ ኪራዩን ከከፈለልኝ በኋላ እኔ በግድ አብረኝ ኖር አላለም። ብዙ ልጆች በግድ አብረሽታ ኖሪው ነው ምናምን ይላሉ። እኔ ወንድና ችግር ነው ያስጠለኝ በአሁኑ ሰዓት ማለት ነው። እውነቴን ነው። አስገድደሽው እንድልታረጊ ነው እንድልታረጊ ነው እኔ መስፈን ማይታይኝ ስለምንም ነገር ማለት ነው ልላቸው የፈለኩት ነገር ቢኖር በዛን ሰዓት እየተነጋገር ባለበት ሰዓት እንግዲህ ብዜ ሊፈርም ነው የመጣው ከመጀመሪያው ሰው ልጅ ቤቱን አገኘው ሰውየው ደወለለትኝ መጣው አለ ልክ ሲመጣ ሳሚ ካሜራ ይዞ እየተከተለው መጣ እንዴ ሳሚ ምን አስበህ ነው ስለ አይ በቃ ይሄ ይቀመጣን እሺ ቆቆ በኋላ ይለቀቃል አለኝ ያን ካሜራ ሳይ ደግሞ ብዙዬ አላቅም ብሎ ካለ አልፈርምም እና አልከፍልም ማለት የመጣው እኮ ከመጀመሪያው ፈርሞ ሊከፍል ነው፣ ለምን መጣ ታዲያ? ስለዚህ እንደዛ እየተነጋገርን ባለበት ሰዓት አንቺ ደግሞ አጥተሽ እንኪ ስትይኝ፣ በቃ የሆነ እሳት ሲቀጣጠል፣ ከእሳት ላይ እሳት ሲጨመር፣ አሁን ገለባ ላይ እኮ ክብሪት ትጭረስ እንት ስትይኝ ይነዳና አይደል? ከጋርኩበት ሰዓት ያ ወረቀት የክስ ምን ምን ይሆን አላየሁት፣ ምን በጣም ስለተናደድ ነው በደንብ አላነበብኩትም። ቀድጄ እንደዚህ እየጣልኩት በጣም ትልቅ ይቀጥላል

ወንድ ነው ተብሎ ደግሞ ሴት ሊወለድ ይችላል። ስለዚህ መሳሪያው አንድ ጥሩ የሚመረምራለ ጥሩ የማይመረምራለ ያን ሳ ላይ ምዬ ውጤቱ ሲመጣ የእሱ ባይሆንስ ምዬ ከዛ እኔ ውሸታም ተብዬ ልሰድብ። እውነት እንዳለኝ አውቃለሁ። የእሱ እንደሆነ አውቃለሁ። የአንደኛው መርማሪ ጥሩ ነው፣ የአንደኛው ምርመራ ጥሩ አይደለም። ስለዚህ አሁን አልበለም እስኪ ውጤቱ ከመጣ በኋላ ሁሉንም እናየዋለን የሚለውን እንደሆነ በማሰብ ነው ገንዬ እንጂ አንቺን ላስቀይምሽ ፈልጌ አይደለም እኔም ምን አይሰጥኝ በቃ ማለትም እንድገባ አስባ ነው ወይስ በጣም ደስ ብሎኝ ነው። ግን እዚህ ጋር ደግሞ እኔ ከአንቺ ጋር ያው ሚዲያ ላይም እንባን እንትን። ስለዚህ እኔ ደግሞ ያንን ቄም ይዤ መግባት አልፈልግም። ዛሬ የአሁን እኮ የተቀመጥንበት ነው። ስለዚህ እኔ የጠራሁሽ መኪና ለዛ ነው። በቃ ለምን እኔም ሊሄድ ስለሆነ እስቲ ይሄንን እንኳን አስተካክል ይሄድ ብዬ ነው። በቃ እኔ አስምዬሽ አዎ እውነት የሱ ነው ብለሽ ከማን ሸመቼ መጻፍኩት ስለሽ ከማን እርግጠኛ የሱ ነው። እሱም ደሞ እንግዲህ መጻፍኩት አልመታም ወይ መጥቶ የኔ አይደለም ብሎ እንድምልና በቃ እስቲ ተመልካቾችም እንድትረጋጉ ነው። ለምን እኔ ብዙ ሰው በውስጥ መስመር እያወራኝ ነው። ምን ሆና ነው ይችላል፣ ጤነኛ አይደለችም ወይ ሽሻት እኔ ደግሞ ምንድን ይሻሻላል? አዎ፣ ስለዚህ በዚህ መልኩ እኔ እንድትምይልኝ ነው የለኝና ነገ እሱንም እጠራና ቡዜ ከቡዜ ጋር መተን እዚህ ሞልቷል። ቤተ ክርስቲያን ሳይሪ በዛ የተመሰገነው በቤተ ክርስቲያን የተከበበ ነው። አያት ወይም ምክር ወይ የሆነ ቦታ ሄደሽ እንድትምይ ነው ነበር። እኔ ለዚህ ነው የጠራሁሽና እኔም ደግሞ አስቀይሜሽ ከሆነ በጣም ለመሰለሽ ሴት ነኝ። አንቺ ላይ የደረሰው እኔም ላይ ደርሶ ሊሆን ይችላል። ይገባኛል ግን ለምንድን ነው እኔ በዚህ ዙራ ልጨቀጭቅሽ እና ልሰድብሽ ወደ ህግ የሄድኩት በቃ እውነት ነው ወይ በእኔ ዙራ ስለመጣሽብኝ ነው በልጄ ስለመጣሽብኝ ነው እንጂ ወደ ህግ የሄድኩት ራሱ ኔ በልጄ ማመንሽብኝ ወደ ህግ አልሄድም ነበር እና ስለዚህ እሱንም ደግሞ ይዘጋልኝ የምትሄድ ከሆነ እኮ አብረን ሄደን ነው የምናዘጋው ፈቀድ የምሄድ አልችልም ስለዚህ እሱን እሱን ሁሉ ጨርሼ እኔ መሄድ ስለምፈልግ ነው። እንግዲህ አንቺ አልምልም ብለሽና፣ ለኔ እንዴት እንደሆነ ለማወቅ አይ ውጤቱን እንየውና ከዛ በኋላ ያለውን ነገር እንትን ብንል አይሻልም? ያው ውጤቱን እንደመጣ ነግረውኛል። ከፈለግሽ ከተመቸሽ እስኪ እንሂድና ወይ አብረን እናምጣው። ካልተመቸሽ ደግሞ ታሽጎ ሰለሚመጣ አንድ ላይ ብዙዬም ሳሚም ባለበት ሶስታችን ባለንበት ካሜራ ደቅነን ካሜራ ፊት እያሳየናቸው እውነትም ይሁን ውሸት፣ የሱን ይሁን አይሁን እንዲእኒሆን ከፍተን እናየባለን። እንደዛ ነው ያሰብኩት ከዛ በኋላ እንጂ እኔ አሁን ይቅርታ አድርጉኝና አልምልም። ዝም ብሎ መሀላ ይከብዳ ነው በእርግጥ ብዙ ልጆች ባለፈው አዩ ጋር ምለሽ፣ እንዲህ ብለሽ እያሉ ነበር። ግን የማልኩበት እንትን ይለያያል። ይህን ነገር እኔ እንጃ ይከብደኛል ግን ይቅርታ አድርጊልኝና ትንሽ ጊዜ ስጭኝ። ይመስለኛል እንደመጣ ነግረውኛል። ያው መቷን ብለውኛል። ግን በአይኔ እስካላየሁ ድረስ ያው ሰላሉኝ እኔ እየደወልኩ ሰላም መጨቃጨቃችሁ ይሁን አላውቅም። ግን እንደመጣ ነግረውኛል። ሂጄ አየዋለሁ። ከቻልሽ ደግሞ አብረን እንሂድ፣ ወይም ሳብ ነው ተቻላ አብረን እንሂድ ራች ችግር የለውም። ይዘሽ እኔ ካላቸው እኔ ሄጄ አመጣዋለሁ እነሱን ይዘሽ ጠብቂኝ። ጊዜ እና ሳኒ ማለት ነው። አንቺ አሳምኛቸው አሁን ብደውላቸው ምን ብላቸውም ሰላማ ያናግሩኝ። በቃ አንቺ ያው ስደት ይም ሰላማሽ ስደትን ያየሰው አይጨካከንም እና ብዙ ነገር ተረድተሽኛ እኔ ውስጤን ሁሉ እግዚአብሔር ይስጥሽ። እኔ እንደተረዳሽ እሱ ይረዳሽ፣ ሐሳብሽን ያሳካልሽና በከፋይ ሰዓት ተረድተሽኛ። ያው ባበሳጭሽን ብስጭቱን ሳታይ በእኔ ያለውን ጉለት እየሸፈንሽ እስካሁን ከጎኔም ስለሆንሽ ገብቼ ሳመናጭቀሽ ምን ስል ወረቀቱን ከፊት ስቀድ ሁሉ አልተቀየምሽኝም። በጣም ነው ማመሰገነኝ ማመሰገኝ ይገባኝ ዘንድ። ስለዚህ ከሁን በኋላ እኔ አንቺ እንድትርቀኝ አልፈልግም። አሁንም ታገሽኝ ነው የምለው፣ ውጤቱ መጥቷል። እባክሽ አሁን ማይ ብለሽ ቅር እንድልሽ ስለም አልፈልግ ነው ይቀርታልኝና ማለት ነው። ቃልሽ እንግዲህ ችግር የለውም አኔ ምን እንግዲህ አንቺ ነሽ። መቼ እንደምመጣ እኔ ግን ከመሄድ በፊት ይሄን ነገር አስከፍቶ ደስ ይለኛል። እንደመጣ ነግረውኛል። መጥቷን እና የወሰጂ እያሉኝ ነበር። የሆነ ሰዓትን መጥቷን ብለውኝ ይህ ሳይ አይ ሰለጭ ቀጭቅሽና ነው እንጂ አልመጣም ብለውኛል። የምልሽ እንዴ እያሸፋችሁ ነው እንደ ምናምን እያልኳቸው ነበር። እንደውም ማለት ነው ምክንያቱም እንደዚህ ያሉት የውዜ እህት እና የኔ እህት ናቸው እነሱ ስለሆኑ ዋናውን የሚቀበሉት እነሱ ናቸው። እንደዛ ሲሚኘ ነበረው ያው ርቀት ስላለው እንግዲህ ቦታውን ታውቂያለሽ። ልጅ ዞ ታክሲ ይዞ እንግዲህ አዲስ አበባ ታክሲ ዛም እዚህ ማለት ልጅ ዞ ታውቂያለሽ አንቺ እንዴት እንደሚከብድ ያ ያ ስለከበደኝ ነው። እስኪ ወይ ከጫራጭ አብረን እንሂድ ወይ ጀላ አምጣው ያ አንቺ አምጣው። ልጅ ነው ችግር የለውም አንቺ አምጪና ይሄን ነገር እኔ ተገላግዬ ለምን ውስጤ ጥሩ ሆኖ ይሄዳል? እኔ ጊዜን በዚህ አይነቱ እንድሰቃይ አልፈልግም አንቺ ምን ስማንም? እዚህ ጋር እውነታዊ ወጥቶ ሰውን ቢያልቅ ደስ ይለኛል። እኔም ደግሞ ይህንን ነገር ጨርሼ ብሄድ በጣም ነው ደስ የሚለኝ። ከምንም በላይ ደግሞ እኔ ከሰው ጋር ተጎራርፌ ከሰው ጋር ቂም ይዤ የምሄድበት ቦታ መሄድ አልፈልግም። ለዛ ነው አንድ የጠራት እንደውም፣ ስለነጠፉ አመሰግናለሁ። እኔም ስለጠራሽን በጣም ነው ማመሰግነው፣ ግን እግዚአብሔር ይስጥልኝ። እሺ በእውነታዊ እንግዲህ ከወጣ ያው ቀደም ላያየ እንሰራለን አንድ ላይ ያው ዋሽቻችሁ ከሆነ እናን እኔ ራሱ ውሸቴን ከሆነ እኔ ራሱ ከሚዲያ እጠፋለሁ። አልሰራልኝ ማለት ነው። እውነት በውሸት እሱን እያሰቃየሁ እናንተን እያሰቃየሁ ከሆነ አልሰራም፣ በቃ እጠፋላችኋለሁ ከሚዲያ ማለት ነው። ያለ እውነት እኔ እንደዚህ እንትን አለ። ስለዚህ ግን እንግዲህ እንዳናበዛባቸው እንሰናበታቸው። ሌላ የምትይዋለሽ ሌላ እንግዲህ ውድ ቤተሰቦቻችን እንግዲህ በዚህ መልኩ ነበር። እሷም ያው አክብራኝ ስለመጣች ደስ ብሎኛል። እንዲሁም ካሜራ ደቅና ትመጣለች ካሜራ ማኖን ይዛ አልመጣችም። እኔ በአካል ልጠይቅ ነበር ለምን በሚዲያ እንደዚህ አና አንሰራም ብለች ተመካከረና እና ደግሞ ስደት ላይ ያላችሁ እህት ወንድሞቼ ያለምንም እንትን አበረታቷት። ልጅ አላት ይኸው ልጇ እዚህ በአሁኑ ሰዓት ልጅ እንደዚህ ይዞ ለብቻ ማሳደግ የሚከበል እኔ ስላየሁት ያችን ፈተና ስላለፍኩ ነው። አበረታቷት፣ የማዳም ቅመሞች ምንም ይሁን ምንም ታርግ ምንም ታርግ አበረታቷት። ግን ያው የሆነ የሚያስጠላ ስድቦች አሉ። ከነ ልጅሽ ፋሽ ከልጅሽ ጋር አትመለሺ የሚል ኮመንታዎች ያለበት ወንድሞቼ ያው እንደዚህ አይነት ነገር ባንጽፍ ዝም ብለን ብናይ ወይ ደስ ስለል መሰለ ነገር መራግም ማለት እንግዲህ በጣም ከባድ ነው። በእውነት እኔ እንደናንተ ስደት ላይ ሆኜ አይ ነበረን እኔም እንደዚህ አይነት ነገር ግን እኔ እንደዚህ ኮመንት አልጽፍም። እኔ ኮመንት በምንድን ነው መጽፈው? በሃይማኖት ከመጡብኝ ይጽፍ ነበረ እንጂ በእንደዚህ አይነት ዙሮ አልጽፍም። ለምን ውስጡን ሳላቅ ማለት ነው። አሁንም ደግሞ የማዳም ቅማሞች ከኢትዮጵያ ውጭ ያላችሁ እህት ወንድሞቼ አበረታቷት። የቤት ከራይ ተብሎ ልጅ ተይዙ በአሁኑ ሰዓት የትራንስፖርት ስራቶች አዲስ አበባ ውስጥ በጣም የሚያስጠላ ኑሮ ነው። ያው ጎበዝ ካሉ ኑሮ በስተቀር ከባድ ነው። እና አበረታታ ከልጁ አሰብትሎ ያንን ደግሞ ኮመንት የሚያጽፉት ሰዎች ባካችሁን ተዉ፣ ያስጠላሉ። እውነት እኔ በጣም ሳነብ እኔ በጣም ያስጠላል። ከነ ልጅ ሻይ መልስ ይሹሉ ያለ አሉ። እኛ እኮ ገኔና እሷ ብዙ ተሰዳድበናል ግን ለዚህ ደረጃ አልደርስም። ነገጧ እንዲሆነች ብሉኝ ማልቀስ አይቀርም ማዘን አይቀርም። እና ቤተሰቦች አበረታቱ፣ ለልጇ ስትሉ፣ ለዚህ ለሚያምር ቆንጆ ልጅ ስትሉ የጉዜ ይሁን የእሷ ይሁን የሌላ ሰው ይሁን እንግዲህ ውጤቱ እስከምመጣ አበረታቷት ነው። ምግብ ያው ሳሚንም እያበረታታችሁት ነው። ጉዜን ምጉ፣ ሶስቱንም እንግዲህ ባላችሁ አቅም አበረታቱ፣ እሱ የደረሰበት ቦታ እንድደርሱ ደግሞ ነው እና በጣም ነው የማመሰግናለሁ፣ ወዳቸዋለሁ፣ አከብራቸዋለሁ። እግዚአብሔር አምላክ ባላችሁበት ይጠብቃችሁ። በጣም ሀሪፍ አገላለጽ ነው ያው የገለጸችው ገኒ። እንግዲህ ውድ ቤተሰቦቼ ገኒ እንዳለችው ነው፤ እውነታው እስኪመጣ ትዕግስት ይኑራችሁ። እውነታውን ካያችሁ በኋላ፣ ከእዛም በኋላ እርግጠኛ ነኝ ሁሉም ይቅርታ እያሉ ኮሜንት እንደሚጽፉት ተስፋ አለኝ። ገኒዬ ይህቺን ቃል እንዳረሻት ይቅርታ አድርጊልኝ እያሉ ነው የሚጽፉት። እኔ ስለማውቅ ነው ማለት ነው። ከአሁን በኋላ ያው ሁላችንን የሚያስማማ ውጤት ስለሆነ እየመጣ ያለው እና እናንተም የምትረዱኝ አይነት ውጤት ስለሆነ እየመጣ ያለው። እሺ፣ አብረን የምናየው የሆናን። እንግዲህ ሁላችሁን እንወዳችኋለን። በክርስቶስ ፍቅር ሰላማችሁ ብዝት ብዝት ይበል። ደህና ሆኑልን።